ዶሮ እንሰራለን እንግዲህ፣ ለዶሮ ሽንኩርታችንን ፈጭቼ እዚህ ጋር አድርጌያለሁ ማለት ነው። ሽንኩርታችን ይኸው እየበሰለ ነው። ቀነስ ብሏል፣ ወረድ ብሏል። እንግዲህ ትንሽ በሰል ይበልና ደግሞ ዘይንጫ አንድ ኩባያ ዘይት ጨምሬ ያለው። እንግዲህ ሽንኩርታችን በስሏል። አሁን ቆንጆ ነው። ዘይቱን ደግሞ ጥብስ አርገን ሲጨርስ በርበሬ እንጨምራለን። ይህ ለበርበሬ ነው የሚጨምረው። ይህንን ያህል ነው። በርበሬ እያየን ነው የምንጨምረው፣ እንደሚበቃ ያህል ማለት ነው። ይሄ ጥቁር አዝሙድና ይሄ መከለሻ። ደግሞ ኮረሪማ ነው። ሁላችንም እንደ ፍላጎታችን እንጨምረው። እኔ ግን እንደዚህ ነው የጨመርኩት። ያው ኮሊቴ ረጅም ሰዓት ላይ ያቁላላሁት ያው ካሜራውን እንዳይረዝ ብዬ ነው ብዙ ጊዜ አልቀረስኩት። አሁን ችክኑን መጥበሻው ላይ ስላበሰን እያንዳንዱን ኦልሬዲ በቅቶታል ማለት ነው የኛ ሀገር ችክን እንደዚህ ነው። እዚህ ላይ ቁጭ ቁጭ አረገዋለሁ ማለት ነው። ቁሌቱ ካለቀ በኋላ ችግሩ ነው። ኦኬ ጨው ጨምረናል። ሁላችንም እንደሚመቸ ነው የምናደርገው። ይህንን ይመስላል ዶሮ

እንዲበዛ አልፈልግም። እናንተ ደግሞ ከዚህ በላይ መጨመር ከፈለጋችሁ ትችላላችሁ ማለት ነው። ይህንን ይመስላል እንግዲህ ዶሯችን። ያው እንደምታዩት ቆንጆ ነው፣ ቆንጆ ዶሮ ነው። ስለዚህ ጨርሰናል ማለት ነው። እሺ። ነጭ ሽንኩርትና ዝንጅብል ሲጨምር ቪዲዮ እንትን ብሎብናል። ስለዚህ ነጭ ሽንኩርትና ዝንጅብል ስላሳየው ይቅርታ፣ እናንተ ጨምሩ። እንግዲህ ዶሮአችን ይሄንን ይመስላል። መልካም